ወደ እርሱም በመጸጸት ተመለሽ። ምክንያቱም አንድ ሰው ኀጢአቱን ተገንዝቦ ንስሐ ከገባ አላህ ጸጸቱን ይቀበለዋል ብለዋት ነበር። ውድ እህቴ፣ የምትፈልጊውን ገንዘብ አግኝተሽ የምኞትሽን ሁሉ አሳካሽ እንብል ከዚያም ሁሉን ነገር አጣሽ። በእርግጥ ታለክሻለሽ፣ ትነጫነጫለሽ፣ ጸጸትም ይገባሻል። ላጣሹው ንብረት ቁጭት ጣቶችሽን ትነካክሻለሽ ሳታውቂው ከእጅሽ እያመለጠች ላለችው ህይወትሽስ ምን ያክል ታዝኛለሽ ህይወትሽ ዋጋዋ በቀላሉ የማይተመን ውድ እንቁ ነች ከህይወትሽ የምትጎድለው እያንዳንዷ ሰከንድ ተመልሳ አትመጣ ደቂቃዎችሽ በምድረ ዓለም ሆነሽ ከጀነት ደስታ የምትሸምችባቸው ካፒታሎችሽ ወይም ሀብቶችሽ ናቸው። ታዲያ ይህችን ህይወትሽን ከልብሽ ሳትጸጸችና ንስሐ ሳትገቢ እንዴት ታሳልፊያለሽ? ወደ ደስታ የሚያደርስ አንድ መንገድ አለ። ጊዜሽ ወርቅ ነው፣ ተጠቀሚበት። ያለፈችዋ ሰከንድ እንኳን መመለስ የሚቻለሽ ተአምር ወይም አቅም የለሽም። አንድ ያልፋለች። ስለዚህ ጊዜ መሄዱ ማለፉ ካልቀረ ምን ነው መልካም ሥራ ሠርተን ብናሳልፉ፣ አላህን የሚያስደስት ሥራ ብንሠራ፣ ትርፉ ለእኛ ነው። ነገ ዘለዓለማዊ የሆነን ደስታ ያጎናጽፈናል። አስቢውማ ዘለዓለማዊ የሆነ ደስታ። የዱንያ ደስታ ወደድንም ጠላንም ጊዜያዊ ነው። በሆነ ነገር እንደሰታለን፣ ብዙም ሳንቆይ የሚያስከፋን የሚያስለቅሰን የሚያስተክዘን ነገር ይፈጠራል። ዱንያ መቼም ቢሆን ሞልታ አትሞላም። ሌላው ቢቀር ኢማን እንኳን ሞልቶ አይሞላም። አልኢማን የዚዱ ወየንቁስ ኢማን ይጨምራል፣ ይቀንሳል። ስለዚህ ይች ዱንያ ከማንም በበለጠ አታላይ ናት። ወላሂ ላወቀበት ማታለያዋን መክቶ ይጠቀምባታል፣ ላላወቀበት ደግሞ በማታለያዎቿ ጉድጓድ ውስጥ ይገባል። ገንዘብን ብቻ አታሳደጅ። ገንዘብ ብቻ ደስታን ያስገኛል ብሎ ማሰብ ሞኝነት ነው። ወጣትነትና ጤንነታቸውን ሀብትን ለማካበት የሚያውሉ ሰዎች አሉ። ከዚያም በቀሪ ሕይወታቸው ደስታን ለመግዛት ያጋበሱትን ሀብት ያወጣሉ፣ ግና የሚያገኙት መከራና ትካዜን ብቻ ነው። ወይም እንደገና ወጣት ቢሆኑ ይመኛሉ፣ እርጅና ግን አሻፈረኝ ብሎ ይረታቸዋል። ጤናንም መልሰው መግዛት ይፈልጋሉ፣ ግና የማይድን ደዌ ይዟቸዋል። አንድ ታዋቂ ተዋናይ በሕይወቱ የሚፈልገው ነገር ገንዘብ ብቻ መሆኑን ተናግሮ ነበር። ይህ ሰው ገንዘብ ካለው ለአንድ መቶ ዓመታት የዓለም እጅግ ደስተኛው ሰው መሆን የሚችል መስሎታል። ገንዘብ ካለ በሰማይ መንገድ አለ እንደሚባለው ንዋይ ካለው የምኞቱ ሁሉ የሚሳካ

ለመቶ ዓመታት በደህነት አኑረኝ ብዬ ለምኘው በነበር እያለ ይቆጭ እንደነበር ተዘግቧል። ይሄ ተዋናይ ከእጁ እስኪወጣ ድረስ የመልካም ጤንነትን ዋጋ አልተረዳውም ነበር። ከግብፅ ተዋናዮች መካከል እጅግ ዝነኛው እስኪሆን ድረስም ገንዘብ ሁሉን ነገር መግዛት እንደማይችል አልተገነዘበም ነበር። በስተመጨረሻ እየከሰመ በመጣው ህይወቱ ላይ

ለዱንያ ጀርባውን የሰጠ ሰው ወላሂ ሳይፈልግ ዱንያ ትመጣለታለች፣ የዱንያ በሮች ይከፈቱለታል። ፍጹም የሆነ ደስታ ሊገኝ የሚችለው ጅነት ውስጥ ብቻ ነው። የምድረ ዓለም ደስታ አንፃራዊ ነው። ችግር፣ ጤና ማጣት፣ ሐዘንና መከራ አይጠፋም። እናም በምቾት ጊዜ አላህን አመስጋኝ፣ በመከራ ጊዜ ደግሞ ታጋሽ መሆን አለብሽ። ተምኔታዊ አትሆኝ። ሕመም የሌለበት ጤና ማጣት የማያውቀው ብልጽግና፣ የማይጐመዝዝ ደስታ፣ እንከን የሌለው ባል ፍጹም እውን ሊሆን የማይችል ህልም መንጀራ የነገሮችን አሉታዊ ጎኖች ችላ ማለትና ለአውንታዊ ተፈጥሮአቸው ትኩረት መስጠት ተለማመጂ። ስለ ሌሎች በጎ ብቻ አስቢ፣ ግድፈታቸውንም ይቅር በይ። መመኪያሽን ደግሞ አላህን ብቻ አድርጊ። ሰዎች ላይ መመካት ተገቢያቸው አይሆንምና። ደስታ ከሚገኝባቸው ነገሮች አንዱ ኢስላምን መረዳት ነው። ስለ ኢስላም መማር ለልብ እርጋታን ይሰጣል፣ አላህንም ያስደስታል። ነቢዩ ዐለይሂ ሰላቱ ወሰላም፣ አላህ መልካም ነገር ለሻለት ሰው የዲን ዕውቀት ይሰጠዋል ያሉት ለዚህ ነው። ስለዚህ የሚጠቅሙሽንና ስለ ዲንሽ ያለሽን ዕውቀት የሚያሳድጉና

ሲቀራም አድምጪ፣ እንዲሁም ተግባር ላይ አውዪው። ስለ ኢስላም አለማወቅ ለጽልመትና ለሥጋት ይዳርጋል። ምንም ትንሽ ቢሆን እንኳን በቤትሽ ውስጥ ጠቃሚ የሆኑ መጽሐፍትና ሲዲዎች ያሉት ላይብረሪ አዘጋጅ። ጊዜሽን ዘፈን በማዳመጥና ሙሰልሰል በመከታተል ከማባከን ተከልከይ። እያንዳንዷን ሽራፊ ሰከንድ እንዴት እንዳሳለፍሻት ትጠየቃለሽ። ስለዚህ አብዛኛውን ጊዜሽን አላህን ሱብሓነሁ ወተዓላ ለማስደሰት ተጠቀሚበት። እጅግ አስቸጋሪ ሁኔታ በተረጋጋ ሰው ፈገግታ ቀላል ይሆናል። የቅንጦትና የቅብጠት ሕይወት በሚኖሩ ሰዎች ላይ አተቅኝ፣ ይልቅ ልታዝኝላቸው ይገባል። ለፍላጎታቸው ማርኪያ ገንዘብ እያባከኑ የሚያወጡና አላህ በፈቀደውም ይሁን በከለከለው ነገር አምሮታቸውን በማርካት መደሰት የሚፈልጉ ሰዎች ደስተኛ አይደሉም። እንዲያውም በውጥረትና በጭንቀት የተሞላ አስቸጋሪ ሕይወት ይመራሉ። ምክንያቱም ከአላህ ስብሓንሁ ወተዓላ መንገድ አፈንግጦና እርሱ ላይ አምጦ ደስታን ሊያገኝ የሚችል ሰው በፍጹም የለም። ስለሆነ የቅንጦትና የቅብጠት ሕይወት የሚኖሩ ሰዎችን ደስተኛ ናቸው ብለሽ አታስቢ በፍጹም። በጭቃ በተመረጉ ጎጆዎች ውስጥ የሚኖሩ ሴቶች ከላባ በተሰሩ ፍራሾች የሐራን ሶላ ለብሰው በምርጥ ቤቶች ውስጥ ከሚተኙት ይልቅ ደስታን ያጣጥማሉ። በአላህ ስብሓንሁ ወተዓላ የምታምንና እርሱን ይበልጥ የምትገዛ ሴት ከእርሱ መንገድ ካፈነገጠችው የተሻለ ተደሳች ናት። ደስታ ያለው ውስጥሽ ነው። ስለሆነም ጥረቶችሽ ሁሉ አንቺን ማዕከላቸው ያደረጉ ይሆኑ። ምንድነው ደስታ ብለሽ ጠይቂ። ደስታ በብር በማህበራዊ አቋም ወይስ በዘር ይገኛል? ብዙ መልሶች ሊኖሩ ቢችሉ የዚህችን ሴት ደስታ እንመልከት። አንድ ሰው ከሚስቱ ጋር ንትርክ ውስጥ በገባበት ወቅት ሕይወትሽን በመከራ የተሞላ ነው የማደርገው ሲል ይዝትባታል። በዚህ ጊዜ ባለቤቱ በተረጋጋ መንፈስ ይህን እንኳን ማድረግ አትችልም፣ አለችው። ለምን ሲል ጠየቃት። ደስታ በገንዘብ ወይም በጌጥ የሚገዛ ቢሆን ኖሮ ልትከለክለኝ ትችል ነበር፣ ግና በዚህ ነገር ላይ አንተም ሆንክ ሌላ ምንም ሰው ሥልጣን የለውም። እኔ ደስታን የማገኘው በእምነቴ ነው። እምነቴ ያለው ደግሞ ልቤ ውስጥ ነው።

ደስታን ማግኛ ብቸኛው መንገድ ነቢዩ ሰለዋቱ ረቢ ወሰላሙሁ ዓለይህ ይዘው የመጡትን እውነተኛ እምነት መማር ብቻ ነው። አንድ ሰው ይህን መንገድ ካገኘ ጎጆ ውስጥም ይተኛ መንገድ ዳርም ይውደቅ የዕለት ጉርሱን ግማሽ ዳቦ ካገኘ ይበቃዋል። ከዓለም ቁጥር አንድ ደስተኛ ሰው እርሱ ነው። በአንጻሩ ከዚህ መንገድ ያፈነገጠ ሕይወቱ በሙሉ በሐዘን የተጠቃ